ስራቸውን ሌቦችን ነው እያጋለጥኩ ያለሁትኝ። ያጋለጥኳቸው ሌቦች ከተበዳይ ጋር ነው እየቆምኩ ያለትኝ። ስለዚህ በዳይና ህገወጥ ደላላ ሌባ እየከፈሏቸው በህገወጥ ደላላ በሌባ ተከፍለው ሀቢባን ከሶሻል ሚዲያ ካላጠፋችሁ እኛ እንደፈለግን መስረቅ አንችልም፣ ሴቱን መበዝበዝ አንችልም። ስራችንን እየሰራን አይደለም፣ እያጋለጠችን ነው። ፎቷችንን እየለጠፈች ቪዲዮ እየሰራች ነው አንደኛ ትልቁ አካውንት የተዘጋው ዲጄ ሊ ላይ ፎቶ አለ ጥፍ የሰራችውን ስራ ካጋለጥኩ በኋላ ነው። ከዲጄ ሊ በፊትም በጣም ብዙ ሰዎችን አጋልጫ አለሁኝ፣ ህገወጥ ደላሎችን፣ ኤጀንሲዎች ህገወጥ ኤጀንሲዎችን እያመጡ እየተደፈርን ነው፣ እየተበደልን ነው፣ ደሞዝ እየተከፈለን አይደለም። በተለይ ወደ ሳውዲ አረቢያ እየላኳቸው ደሞዝ እየተከፈለን አይደለም፣ ከፎቅ ላይ እየተወረወርን ነው፣ እየተሰበሩ በዊልቸር እየገቡ ይህን ሁሉ ነገር እየደረሰብን ነው። ድረሱልን ሲሏቸው ኤጀንሲዎች እየደረሱላቸው አይደለም። ሶ እነዚህን ደላሎች እኔ ፎቶቸውን እየለጠፍኩ ቪዲዮ እየሰራው ነው። ስንት አካውንት አሳጡ? ሶስት በማን በኩል? ደላሎቹ ተደብቀው ከኋላ ከፊት ለፊት የሚልኩት ቲክታከሮችን ነው። ይከፍሏቸዋል ገንዘብ ብለው ላይቭ ላይ እኔን አታክ እንዲያደርጉ የእኔን አካውንት ሪፖርት እንዲያደርጉ ገንዘብ ይከፍሏቸዋል። ህገወጥ ደላሎች እስካሁን ያጋለጥኳቸው ሌቦችና ህገወጥ ደላሎች ለቲክታከሮች ብር እየከፈሉ እኔ ላይ ሪፖርት እንዲያደርጉ ስለ እኔ መጥፎ ነገር እንዲያወሩ፣ እነሱ ደግሞ እስከተከፈላቸው ድረስ ቢዝነሳቸው ነው። ህሊና የሚባል ነገር የላቸውም። እቺ ልጅ የመዳም ቅመሞችን እየጠቀመች ነው ብዙ ሰው የተበደለ ኤምባሲ ድምፁ እንዲሰማ እያደረገች ነው ለብዙ ሰው እየለመንኩኝ ብዙ ሴቶችን ከመዳን ቤት ወጥተው ይታመሙ እንዲታከሙ ወደ ሀገራቸው መሄድ የሚፈልጉ ትኬት እንዲቆረጥላቸው፣ ሀገራቸው በሰላም ከቤተሰቦቻቸው ጋር እንዲቀላቀሉ አድርጊያለሁ። ያለው ማስረጃም አለኝ። እኔ ጋር ሁሉ ነገር ይመዘገባል። በተግባር ነው። ወደ አገር ቤት የላክናቸው ብዙ አይምሯቸውን ታመው ትኬት ተሰብስቦላቸው ወደ ቤተሰቦቻቸው የላክናቸው በጣም ብዙ ልጆች አሉ። በተለይ ከኢማራት የላክናቸው እኔ ብቻዬን አይደለም ከእናንተ ጋር እኔ ጊዜንና ጉልበቴን ስሰጥ እናንተ ገንዘባችሁን እየሰጣችሁ ተቀናጅተን ተባብረን ብዙ ሰዎችን አድነናል። እነዚህ ሰዎች እንዲድኑ የታመመ ሰው ብርቷቶ ልታከሙ እንዲድን የማይፈልጉ ደግሞ ህገወጥ ደላሎች ሌቦቹ ደግሞ ለቲክታከሮች ገንዘብ እየከፈሉ ህሊና ለሌላቸው ቲክታከሮች ይህንን ስራ እንዲሰሩ ያደርጋሉ። ምን እንዲያደርጉ እኔን ሪፖርት እያደረጉ ከአንድም ሶስት አካውንት እንዲዘጋብኝ በማድረግ ድምፄን እንዲጠፋ እንዳልሰማ አካውንት በማዘጋት እኔን ማድከም የሚችሉ መስሏቸው፣ አላወቁኝም። እስከ ዛሬ በጣም ብዙ ጥሩ ሰው መጥቶ አስጠፍተዋል። በጣም ጥሩ ሰው መጥቶ የቤተሰቦቻቸውን ፎቶ በመለጠፍ ይሰድቧቸዋል። ከዛን፣ ለምሳሌ አንዲት ጠንካራ ሴት ወጥታ ሶሻል ሚዲያ ላይ ኮሚኒቲዋን ህዝቧን ስታገለግል ምን ያደርጋሉ? መጀመሪያ አታክ ያደርጓታል፣ ስሟን ያጠፋሉ። ከዛ የባሏን ፎቶ ይለጥፋሉ፣ የልጆቿን ፎቶ ይለጥፋሉ። ከዛ ባል ተናዶ በቃ አሰደብሽኝ ሶሻል ሚዲያ የሚባል ነገር እንዳትጠቀሚ ከዛሬ ጀምሮ ብሎ ባል እንዲያስቆማት ያስቆማታል ያስቆማቸው በጣም ብዙ ሴቶች አሉ መልካም ሴቶች ወጥተው መልካም ነገር ሲሰሩ ህዝባቸውን ሲያገለግሉ እነሱ የቤተሰቦቻቸውን ፎቶ እያወጡ በመስደብ ቤተሰብ እንዲያስቆማቸው ቤተሰብ ከዚህ በኋላ ስድብ አንፈልግም ብሎ እንዲያስቆማቸው እኔ ልታስቆሙኛችሁ ለምን አንደኛ ባሌ በደንብ የሚረዳኝ ባሌ ሌላን ባዳን አካል ሳይሆን እኔን ሚስቱን የሚያምን ጀግና ባል ነው ያለኝ እንደሱ አይነት ባክቦን ስላለኝ የጀርባ አጥንት ጀግና የሆነ ምንም የማይነቀንቀ የሰው ወሬ አጸያፊ፣ ስድብ ገለመኔ፣ የማይነቀንቀው በራሱ የሚተማመን የማንንም መንደሬ ወሬ የማይሰማ ሚስቱን በደንብ አድርጎ የሚያቅ በሚስቱ የሚተማመን በሚስቱ የሚኮራ ጀግና ባል ስላለኝ፣ ባህሌን ብትሰድቡ፣ ልጆችን ብትሰድቡ፣ አታስቆሙኝም። እኔ ልጆቼን ስለሰደባችሁ አዝኜ ልቤ ተሰብሮ እንድጠፋ ነበር ከሶሻል ሚዲያ። ኖ ኖ ኖ ኖ። እኔ ነገ ልጆቼ አድገው የተደረገብኝን ነገር እኔ አንዲት ኢትዮጵያዊ ሴት ኢትዮጵያኖች ያደረጉብኝን ነገር ሲያዩ ልጆቼ ማለት ነው እናታችን ምን አይነት ጠንካራ ናት፣ ይህንን ሁሉ ተጋፍጣ የዚህን ሁሉ ሰው እንባ አበሰች ብለው ይኮሩብኛል። ልጆቼን የሚያሳፍር ነገር አልሰራም። ካፌ ክፉ ነገር አይወጣም። የትኛውንም ሃይማኖት ብሔር አልነካም። ህዝቤን ግን አገለግላለሁ። አዎ ህዝቤን አገለግላለሁ። ህዝብሽን ሽን ስታገለግኝ በነፃ አይደለም እየተጠቀምሽ ነው። ጊፍት ይሰጠኛል። አሁንም ይሰጠኛል። ቁጭ ብላችሁ ትቆጥራላችሁ። እንዲህ ጊፍት ይሰጠኛል። እርድብን በሉ ጊፍት እኔ ተሰጠኝ። እኔ አላጭበረበርኩም። እኔ ኤክስፓየር ያደረገ ፕሮዳክት አልሸጥኩም። ምንም ነገር አልሸጥኩ። ጊፍትን የተሰጠኝ ጊፍት ደግሞ ሲሰጠኝ እናንተ ቁጭ ብላችሁ ትቆጥራላችሁ። ቁጭ ብላችሁ ላይቭ ሪካርድ አርጉትና ቁጠሩትና አስሉት ስንት እንደሆነ ጊፍቱ። እርድ ብንበሉ እየተጠቀመች ነው፣ የምትረዳው ጊፍት እየተሰጣት ነው። አንቺ የሚሰጥሽ እርጂ። ላይቭሽን ክፈች እና ማለት ነው እርዳታ እርጂ። ጊፍት ይሰጥሽ እስኪ ይሰጥሽ። ምንም ችግር የለውም አንቀናብሽም። ይሰጥሽ ለፍተሽ ነው። ጉልበትሽንና ጊዜሽን መስዋዕት አርገሽ ህዝብሽን አገልግለሽ ነው። የአንድ ሰውን ባብሰሽ ነው ይሰጥሽ ሁልሽም ማለት ነው የምትቀኝ፣ በእኔ ይሰጥሽ። አይችሉሽም፣ አይችሉኝም። እናቴ ትሙት፣ እኔ ሊሰብረኝ የሚችለው ወንጀል ብሰራ፣ በህግ ልጠየቅ። የህዝብ ብር የእርዳታ ብር በአካውንቴ ከገባ ልጠየቅ። የኔ በአካውንቴ ገብቶ ያውቃል? በራሱ በታማሚው አካል ነው የሚረዳው የሚሰበሰብለት። ስለዚህ ምንም ነገር አጡብኝ። የእርዳታ ብር ትበላለች እንዳይሉ በእኔ አካውንት አይሰጥም፣ አይገባም። እሺ፣ ምን ይበሉ? እየተጠቀመች ነው የምትረዳው። ምንድን ነው የምትጠቀመው? ጊፍት ነው። እሰይ ይኸው ገና ይኸው ይዘንባል። ቁጠሩ፣ ቁጭ ብላችሁ ቁጠሩ። በቃ ሌላ ምንም ጊፍት ነው የሚሰጠኝ። ሌላ ምንም ልታገኙ የምትችሉት ጊፍት። ሰው ወዶ ፈቅዶ ድካሜን አይቶ እኔ እንዳላቆም ማበረታቻ ጊፍት ይሰጡኛል። ሶዋት ሌላውን ምስኪን ቀጥቅጣችሁ እንዳጠፋችሁት እኔን ከሶሻል ሚዲያ ቀጥቅጣችሁ የምታጠፉኝ ከሆነ የምታጠፉ መስሏችሁ ከሆነ ይናፍቃችኋል። እናንተ ትደክማላችሁ እንጂ እኔ አልደክምም፣ ብርቱ ነኝ። መቼም አልደክምም። ወደፊት ይኸው አራተኛ አካውንት አራተኛ አካውንት በሳምንት ውስጥ ስንት እንደገባ አዩት። የበለጠ እንደውም እናንተ እንድጀግን እንድበረታ ሞራል ሆናችሁ፣ አመሰግናችኋለሁ። ነገር ትልቅ ሚዲያ የራሴ ሚዲያ ኖሮኝ እዛ ሚዲያ ላይ መጠየው ወጥቼ መሰክራለሁ። እናንተ እንዳበረታችሁኝ በገፋችሁኝ ልክ እንደበረታው ጥርሴን ነክሼ ሞር ታይሜን ሰጥቼ ሕዝቤን እንድረዳ አካውንቴን እንዳሳድግ እንደረዳችሁኝ እመሰክር አመሰግን። ሁለት ወገን ነው ማመሰግነው፣ ወዳጄንም ጠላቴንም አመሰግናለሁ። ነገ ትልቅ ቦታ ደርሼ ትልቅ ሚዲያ የራሴ ኖሮኝ ቆሜ ትልቅ መድረክ ላይ አመሰግናችኋለሁ። ያደረሳችሁብኝን ነገር ተባብራችሁ አካውንቴን ሪፖርት እያደረጋችሁ እኔን ከሶሻል ሚዲያ ለማጥፋት ያደረጋችሁትን ጥረት ለዓለም ሕዝብ እመሰክርላችኋለሁ ቆሜ ምን ምን ተቋቁሜ የት እንደደረስኩ ህዝቡ እንዲያ ያደርጋለሁ። ሁሉም ነገር ሊከርዱ ይቀመጣል፣ ለታሪክ ይቀመጣል እንጂ እኔ መቼም ተስፋ ቆርቼ አንጥፋ። ይሄም ነገር ቢዘጋ በሌላ አካውንት እመጣለሁ። ግን እኔ አንድ ግለሰብ ሆኜ በግሩፕ እያደረጉብኝ ያሉትን ነገር ህዝቡ እያየም እየታዘበም ነው። ህዝቡ እያደረጋችሁ ያላችሁትን ነገር እያየ ነው። አይን አለው ህዝቡ፣ ያያል የኢትዮጵያ ህዝብ ያያል ይፈርዳል፣ አይን አለው። እኔ ምንም አይነት ብሔር ነክቼ አላቅም፣ ምንም አይነት ሃይማኖት ነክቼ አላቅም። በራሴ አለም ነው ፈታ ዘና ምለው ህዝቤን የማገለግለው እምረዳው። በአቅሜ ጊዜንና ጉልበቴን ሰጥቼ አገለግላለሁ። ከኪሶ አይደለም የምትረዳው? አዎ ከኪሴ አይደለም የምረዳው። የሚረዱ ደጋግ ሰዎች በእኔ በኩል ይረዳሉ። እኔ ድልድይ ነኝ። እኔ ተረጂና ረጂን የማገናኝ ድልድይ ነኝ። ምንም ነገር እኔ ኪስ ሳይገባ ድልድይ ነኝ፣ መሀል ላይ ጥቅም ስለምታገኝ ነው። የማገኘው ጥቅም ምንድን ነው? መልካም ሰው እግረ መንገዱን ሲያልፍ ማበረታቻው የሚሰጠኝ ጊፍት ነው፣ እሱ ነው ደማቸውን ያፈላቸው። ሌላ ምንም ነገር አገ ኮሚሽን ታገኛለች ከሚረዳ ሰው ካላችሁ አምጡ ማስረጃ። አንድ ኮሚሽን ለእኔ የከፈለ ሰው ካለ ይምጣ፣ ህዝቡ ይፍረድብኝ። ጊዜን ጉልበቴን፣ ጊዜ እኮ ገንዘብ ነው። ጎበዝ ሰው ነሽ። አመሰግናለሁ ንክ ዩ ሶ ማች። እኔ እንድታዩ ብቻ ስለምፈልግ ነው ያሳየኋችሁ። እየተደረገ ያለው ነገር ፌር ነው አይደለም የሚለው ነገር እናንተ ህዝቡ እንድታዩ ፈልጋለሁ። እኔ አንድ ግለሰብ የትኛውንም ብሄር እማልወክል ሰውን በሰውነቱ ብቻ መወድ፣ ማከበር እማገለግል ህዝቤንም ምረዳ ሰው ነኝ። በህብረት እያደረጉብኝ ያለው ነገር አንዴ በዚህ ብሄር ይላሉ፣ አንዴ በዚህ ብሄር ይላሉ፣ አንዴ በዚህ ብሄር ይላሉ፣ አንዴ በግል ላይፌ ሙስሊም ሆና ክርስቲያን አግብታ እንደዚህ ብላ ይላሉ እ ሺሻ ታጫስ ነበር፣ ተጠጣ ነበር፣ እንደዚህ ነበረች ነበረች ነበረች። ሶ ዋት፣ እኔ ነኝ ፖስት ያደረኩላችሁ ፌስቡክ ላይ። አሁንም ገብታችሁ ማየት ከፈለጋችሁ ሀቢባ ሀቢባ ብላችሁ ፌስቡክ ላይ ሰርች ብታደረጉ አስራ አራት ዓመት ሙሉ ምፖስተው ላይፌ እዛ ላይ አለላችሁ እኔ ማወቅ ከፈለጋችሁ። አንድ የተደለተ ነገር የለም፣ ሁሉ ነገር ቁጭ ብሎላችኋል። እኔ የምፈራው ነገር የለኝም፣ ግልጽና እኔ ማነኝ የሚለው ነገር ከተወለድኩበት ሰፈር አንስቶ ሙሉ ታሪኬ ነገር ያችኋለሁ። የተደበቀ አንድም ነገር የለኝም። ሶ የሚደረገው ነገር ፌር ነው አይደለም፣ እናንተ አገናዝቡ። ምንድነው ያጠፋሁት ጥፋት? ኮሚሽን በልተሻል ነው የታለ አምጡልኝ። ሀቢባ ሌባናት ስትሉ ማስረጃ ይዛችሁ ነው። ከዛ ውጪ ቅናት ነው ምቀኝነት ነው። ኦብየስሊ ምንም አይነት ነገር ከሌላችሁ ሀቢባን ለምንድን ነው የምትሰድቧት ስትባሉ ምንም ሀቢባ የምንሰድባት አስቀያሚ ናት ናይጄሪያ ትመስላለች ሶዋት ፈጣሪ ነው የፈጠረኝ እሱን ለፈጣሪ አናግሪ ለምን እንደዚህ አድርገህ ፈጠርካት ብለሽ እሱን ጠቂቅ ይጂና ስለ መልኬ ከሆነ መጠጠኝ እኔ ምን ላርገሽ ስለ መልኬ ከጠላሽኝ ስለ ብሔር ምና የምታውሩ ሰዎች እኔ ስለ ብሔር አያገባኝም እኔ ሰው ነኝ ሰውን በሰውነቱ ወዳሉ በሰውን በሰውነቱ አከብራሉ በሰውነቴ ከተቀበላችሁ ዌልካም ካልተቀበላችሁ ይመቻችሁ ሰው በመንገዳችሁ አለ ኢ ዶን ዋንት ት ዌይስት ማይ ታይም ከዚህ በላይ አሁን ወደ ትዳር እንገባለን። አውዬ ወይዬ ወይዬ፣ እዛ ከመግባትሽ በፊት አንድ ነገር ልብልና እንሄዳለን። እኔ መጨረሻ ላይ ካልሽው ልጀምር። በተለይ መልክ ሁሌ ነው የምለው፣ ማለት ሌሎች እንትኖች ላይ ራሱ እንደ ፕሬዘንቴሽን የማቀርበው ነው። ሰው ማንም ሰው በመልኩ አላወጣም በቁመቱ አላወጣም ማንም መለሉ→ መስሎ ስንት አይነት ነገር የሚሰራ ሰው አለ። ጭንቅላት ውስጥ ምን እየሰራ ነው ነው የመጀመሪያው። ሲቀጥል እኛ አፍሪካዊ ትመስያለሽ ምና ምና የምንባባልበት ማን ነው የመርክ ክራቴሪያ ያወጣለ ሰው? ጠቆር ካለንትን ትመስላለች። በቀደም አንድ ኢንተርቪ እያየው ነበር። እናቴ ማለት ሚዲያ ላይ ያለች ሴት እናቴ ቆንጆ ሆነሽ ብላኝ ፈረንጅ ትመስያለሽ አለችኝ አለች። የእሱሱ ተጽዕኖ ነው አንድ ይመስለኛል። እና ሁለተኛ ሌላ ምንድን ነው፣ እዚህ ስጦታ የሚሰጥ ምናም ጊፍት የሚሰጥ ሰው በሙሉ ካርዱን መዝግቦ ስልኩ ላይ አፕል ፔ ላይ አስገብቶ ለማን እንደሚሰጥ አስቦ አልሞ ነው የሚሰጠው። ዊ ኦል አር አደልት ሶ እንደዛ የምታደርጉ ሰዎች ፈልጋችሁ አስባችሁ ስለሆነ ይብዛላችሁ ነው የምለው። ሊያቋርጥ ፈልግ ያለው በጣም ይቅርታ፣ አንድ ነገር ልንገርሽ። እኔ ጊፍተሮች አብዛኞቹ አብዛኞቹ አሜሪካን ያሉት አሜሪካ፣ አውሮፓ። ኦኬ ከአረብ ሀገር ጊፍተር ያለኝ ሀኒና፣ ንግስት። ሌላ ማን አለኝ ከአረብ ሀገር ጊፍተር እስቲ ጥሩልኝ ከሀኒእና ከንግስት ውጭ ሁለቱም የራሳቸው ቢዝነስ ያላቸው ሰዎች ናቸው። ሁለቱም የራሳቸው ቢዝነስ ያላቸው ሰዎች ናቸው። ከመዳም ቅመም ጊፍት ትቀበላች? የመዳም ቅመም ለእኔ ታፕታፕ ፍቅሯን የምትሰጠኝ የመዳም ቅመም ስለማከብራቸው ያከብሩኛል፣ ስለምወዳቸው ይወዱኛል። ታፕታፕ ኮፒሊንክ ያደርጉልኛል። ያ ነው ደማችሁን ያፈላው። የመዳም ቅመም ጊፍት አትሰጠኝም። ፍቅሯን ፍቅራቸውን የሚሰጡኝ በታፕታፕ እና በኮፒሊንክ ነው። ሪም እሺ፣ ሪም እህቴ ስለሆነች ረሳዋል። እሷ ለእኔ እህት ናታዋት፣ እና ሶስት የራሳቸው ቢዝነስ ያላቸው ከአረብ ሀገር ሶስት ጊፍተሮች ነው ያሉ። ከመዳም ቅመም ነው የምትወስደው፣ አውቀው ህዝቡ እንዲጠላኝ። የመዳም ቅመም ለእኔ ከመዳም ደሞዟን ተቀብላ ለእኔ ብላ ባንክ ሄዳ ክሬዲት ካርድ አፕላይ አድርጋ ክሬዲት ካርዷን ሞልታ ኦንላይን ጊፍት ገዝታ ልትሰጠኝ ነው ለእኔ፣ እንደዛ ስለሚንቋችሁ እኮ ነው እናንተን የመዳም ቅመሞችን ስለሚንቋችሁ ገባችሁ። ስለሚንቋችሁ ሁል ጊዜ እናንተን እንደ መሃይም እኔ ስላከበርኳችሁ እነሱ ስለሚንቋችሁ ተናደው ነው። እኔ ክብርና ፍቅር ሰጥቻችሁ፣ የሰጠኋችሁን ክብርና ፍቅር መልሳችሁ ሰጣችሁ። የሰው ልጅ የሰጠውን ነው የሚቀበለው። ሪስፔክት አርን የሚደረግ ነገር ነው። እነሱ እየሰደቧቸው አንቺ ድስጥ ፈቅፋቂ ታብታብ አርጊ፣ አንቺ የመዳም ሽንት ቤት አጣቢ ታብታብ አርጊ እያሉ እየሰደቧቸው ሪስፔክት እንዲሰጧቸው ይፈልጋሉ። እኔ ግን ክብር ስለሰጠኋቸው አከበሩኝ። ለምን አከበሯት? ለምን ወደዷት ነው የወደዱኝ ስለወደድኳቸው፣ ያከበሩኝ ስላከበርኳቸው ዳት ዚት። ሌላ ምንም ነገር የለውም። ሌላ ምንም አልሰጠኋቸውም። እኔ ለመዳም ቅመሞች ምንም አልሰ አምስት ሰጥቼ አላቅ። ጊዜንና ጉልበቴን የሰጠኋቸው ቁጭ ብዬ ችግራቸውን ሰማኋቸው፣ አከበርኳቸው ዳትዚት እንጂ ገንዘብ አልሰጠኋቸው ወይ። እነሱ ለእኔ ገንዘብ አልሰጡኝም። ለእኔ እነሱ የሰጡኝ ፎሎ ያደረጉኛል፣ ታፕታፕ ኮፒ ሊንክ ያደረጉልኛል ዳት ዚት። ከመዳም ቅመም ጊፍት ተቀብዬ አላቅ። የሚሰጡኝ ጊፍት አውሮፓ አሜሪካ ያሉ ናቸው። እነሱ ግን እኔን ህዝብ እንዲጠላ ስለሚፈልጉ በውሸት ሊያስጠሉኝ ከመዳም ቅመም ጊፍት ደሞዛቸውን ሁሉ እየወሰደችባቸው ብለው ማውራት ጀመሩ። ገባሽ ያሉ አቡዬ። ሌሎች አሉ አይደል? አሁን አረብ ሀገር ያሉ በብዛት ምንም ህዝቤ ገብተው አውርተው ማያውቀው ልጆች ይኖራሉ። በተለይ ማይጽፉ ልጆች ሁሉ አሉ እዛ ሀገርና እኔ ይሄ ቤት ሲዘጋ ሁሉ የማስበው እንዲህ ሶሻል ሚዲያ ላይ አቅም ስላለው ስለሚያወራው ሰው ምናምን አይደለም። ኦፖርቹኒቲስ ብዙ ኦፖርቹኒቲዎች አሉን ብዙ እድሎች ማለት ነው። ምንም ማይሰሩ ማይሰሩ ማለት ለሰው እየሰሩ ቱሪት እንኳን ሳይሄዱ ወጣትነታቸውን እድሜያቸውን አረብ ሀገር የጨረሱ ልጆች አሉ። አንቺን የሚያዳምጡ ልጆች አሉ። ስትሪንግስ ቢውልድ ያደረጉ ልጆች አሉ። ኖሌጅ ያወቁ ልጆች አሉ። ጥንካሬ፣ ብዙ ነገር የተማሩ ሰዎች አሉ እና አንዳንድ ጊዜ ለነሱ ብለን ብንተው ነው ምለው። እኔ በቃ ለነሱ ብንሳሳላቸው፣ ስንት ልጆች ናቸው ስንት ህጻናቶች ናቸው? ከአረብ ሀገር ቤት እንደዛ ተንገላተው እግራቸው በብረት ተመቶ ምን ተብሎ ተጎትተው ሲወጡ በአይናችን ያየን ሰዎች፣ እሱን እሱን ቫሊው ብናደርግ። እኔ አሁን አንቺ ስለ ጊፍቱ ምናምን ሪዝን ከምናወራ ይልቅ እንደውም ሞር ሰው ላይ የሰራሽውን ነገር ቫሊው ብናደርግ። እነ ዳግማዊ ሪሰንትሊ ዳግማዊ እንደሱ አይን ምስክር ነው ኦፍኮርስ ኮኔክሽንሽ ነው ሰዎቹን ያመጣው ኦፍኮርስ ላንች ያላቸው ፊሊንግ ነው እጆቻቸው እንዲዘረጋ ያደረገው ኦፍኮርስ ትረስት ትረስት እኮ ነው አይደል ኮኔክሽን ማለት ትረስት ቢውልድ ማድረግ ማለት ነው ኢክን ቢ ቢዝነስ ኢክን ቢ ሶሻል ሚዲያ ኢክን ቢ ፕሬዘንቴሽን ኤኒቲንግ ትረስት ቢውልድ የሚያደርገው እነዚህ ነገሮች ሲከፈቱ ሲዘጉ እየከፈት የሄድሽው መንገድ ነው እያንዳንዱ ጆርኒ ቫሉ አለው እንደ ሰለጠነ ሰው ማሰብ ማለት ሰው ላይ የሚሰራን ሰው አለማሰናከል ነው አለማሰናከል ካላደረጋችሁ፣ ደግሞ በቃ ሰውን ጸጥ ማለት እንዲሰራ ማድረግ። እነዚህ ዲሴብል የሆኑ ህጻናቶች ላይ የምትሰራው ልጅ ችል ብትደግፍ ምናለ፣ ምን አለ ስንት እናቶች ናቸው የሚመጡት፣ በቃ እኩል እንኳን ተካፈለ ቢባል፣ ሰው ስም ቢወጣለት፣ ሰዎችን የሚደግፉ ሰዎችን ባናንቋሽሽ፣ ባናጣጥል አሪፍ ነው ብቻል፣ እንደሰለጠነ ሰው መነጋገር መቻል፣ ጉድለት ካለ ይሄኛው ነገር አለ ይስተካከል ወይ። ምክንያቱም ሪዛልቱ ምንድን ነው፣ እዚህ የምትሰበሰቡት አራት ሺህ አምስት ሺህ ሰው የሚመጣው፣ ማንም ሰው ቢከፍት፣ በመሳት አራት ሺህ ሰው አይቀመጥም። ስለሚፈልገ ነው ሰው የሚቀመጠው። እዚህ ህፃን አይደለም ያለው ስልኩን ነክቶ የትኛውን አፕ ከፍቶ እንደሚያይ። ፈልጌ ነው የመጣሁት። ማንም በጅምላ ምናምን የሚመራኝ ሰው አይደለሁም። ስለዚህ ፈልጎ ጊዜውን ሰክሪፋይ የሚያደርግ ሰው፣ ሰው ላይ የሚሰራን ሰው ቢደግፍ አሪፍ ነው ብዬ ነው ማሰቡ። ሰው በመልኩ አይሰደብም። ምን አድርጌበታለሁ? ሶሻል ሚዲያ ላይ የሚቀመጡ ቪዲዮዎች ነው ዶክመንቶች ነው እያስቀመጥን ያለነው ላይፍ ኢስ ቱ ሾርት በቃ ችስት ቢናይስ ቢናይስ ማለት ደግሞ ሁሉን ነገር አክሴፕት አድርጉ ማለት ሳይሆን ይሄ ሰው ምን እያደረገ ነው? በተለይ አሁን እኔ ህፃናቶቹ ላይ ብታደርጊው እናቶቹ መጥቶ እንዴት እንደሚያለቅሱ አንድ ሺህ ሰው ምናምን ነው የሚኖረው በዛ ሰዓት። እንደውም አነስ ያለ ቁጥር ማለት ነው።